እንዴት ሎ መሬቱ ይልማ ታዲያ፣ ነከዚህ ወጥተን በሀገር ደረጃ የሚጨበጥ ለውጥ ብናመጣ ቢያንስ ልጆቻችን ከስደት ከችግር ከእርዛት ከጦርነት ተላቀው በሰላም ደስተኛ ህይወት እንዲኖሩ ስለሚያደርጋቸው። ከቅርብ ጊዜ ወዲህ ገጠር ከወጣሁ ረዥም ጊዜ ሆኖኛል። አትሊስት ወደዚህ አካባቢ መጥቻላ መምጣቴ